ሰላም ሰላም እንዴት ናችሁ እያላችሁ ትል ነገር ሰላም ነው። አሸይና አሸይና እንላችሁ ሙኝ እላችሁ አለው ብዙውጭ ስትገቡ እንደልማዳችን ላይክና ሼር እያደረጋችሁ ሀሳቦቻችን ለብዙ አካፍሎ ለዚህም ኮሎምቢያ ሞ ሰግናችሁ አለው። ቢያንስ ሁለት ሺህ ላይክ ይገባል ለዚህ ቪዲዮ። ዛሬ ሚዛናችን ይዘን መጣን። እንግዲህ አገሪቱ ላይ አሉ የተባሉ አርቲስቶቹ በሙሉ ተሰብስበው ተጠራቅመው የሄዱበት ሽንጉልና። እንግዲህ ይሄ ሽንጉልና ለምን እንደዚ ጉርጉር እንደበዛበት አልገባኝም። ምንድን ነው ችግሩ? ሁሉ አርቲስት ድራማ ሰሪ ይህ ሁሉ ተዋናይ ተሰብስበ የሄዱበት ምክንያት ምንድን ነው? እምቢ እንደሆነ አትባሉ። አንድ ሰው ራሱ ብትልኮ እምቢ የሚላቸው የለው። ምክንያትም አብሮ በአደባባይ ሲላላስ ሲጎራረስ ሲጠዛዘል ሲጠቃቀፍ የኖረው ሰዎች ሁለት ልጅ የሚወለዱበትን ጊዜ አብረው የኖሩ ሰዎች አሁን እምቢ እንዳትባሉ ነው ወይስ ሾው ነው? ኦረተዉ መቁበጥና ማሽቆበጥ አንዱ ላይ ተደምረው የሚመጣው ውጤት ጥሩ አይደለም። መቁበጥና ማሽቆበጥ የታየበት ሽምግልና ነው እንጨ ወደ ጥሎ መናገር ህብረተሰቡ እንቁልልጭ ከማለት ወስተቀር አሁን እውነት ማን እምቢ እንዳይላችሁ ፈርታቸ ነው? በናታችሁ በናታችሁ አንድ ሰው ራሱ ብቻውን ማለት ነው፣ ጥል ጥል እያለ ብሄድ በዚህ ሽምግልና ማንም እምቢ የሚል የለው። ምክንያቱም እነሱ ተጋብተዋል፣ አብረው እየኖሩ ነው። አይኮብድም አብረው እየኖራቸው ህዝቡ የሚያየው ያየው የሰማው ነገር ነው እና እንደገና ሽምግልና በጎኑ ድራማ ትንሽ አይደብርም?

ሽምግልና ሽማግሌ ብላችሁ ላኳቸው አይደል? ልጅ እናንተ መሃል ምን ትሰራለች? ቆይ ውበቷ ለማሳየት እንደሆነ መጀመሪያ ቀደሞ ብለን አይተናል። ውበት ኖረም አኖረም መጀመሪያ ቀደሞ ብለን አይተናል። ሁሉ ነገር እኛ ጋር ደርሳል። እስካሁኑ ቤተሰብ አልሰማም፣ አገር የሰማን ነገር እንደ አዲስ በቃ እንደ አዲስ ትንሽ እንደዚህ አይነት ነገር ተው። ስርዓት ባህሉን ወጉን ያዙት። እኔ አሁን የተናደርኩት ለምን መሰላቸ? በጣም አኳበዳቸው። በጣም ማለት ነው በጣም ከዚህ በፊት እኮ ሁለት ልጆችን ሶስት ልጆችን እዛ ሜዳ ላይ ጥለው አርባ ሽማግሌ ለአንዲት ሴት ላ አርባ ከዛ በነጋታው ልጅቱ ከኖ ልጆቻ ሚስትየ ከኖ ልጆቻ ራበኝ ብላ መወጣች አገሩ ተደወል አለቀ ስለዚህ ምታረጉት ነገር በልኮ አርጉ ሶስት ሽማግሌ በቅ ነው በቃ ፌሞስ ነኝ አብታም ነኝ ያዙኝ ልቆቁኝ አርባ ሊሞዜን ሀያ ሀመር ምናምን በቅ ይደወራል አበባ ቤትም ያክል እኛ ሰፈር ቢሆን ለአምስት ሰው የአንድ ዓመት አስቤዛ የሚገዛ አበባ ለአንድ ሰው። ምነው ሁለታቸው አግብታቸው ፎጣች አለን እንዴ? ሁለታቸው አግብታቸው ፎጣች አልች። እኔ እኮ ሽንጉልና ድራማ ይሄ ሁሉ ትልልቅ የተከበራቸው አርቲስቶች ማን ላይ ነው የምቆልድት? ድራማ ትሰራላይች እንዴ? ሽንጉልና እኮ አለገጫ አይደለ? እውነት አለገጣቸው አብናረቃይ ፀባዩ ምንድን ነው? እንዴት ነው ምናምን ናታ ያል ጸባዩ ጋንጭርስ ቢሆን ምን ችግር አለ? አግብታታል አብረ አብረ እየኖረ እምቢ ልትል ልጅጣን ቁማ እንድትቀር ልታደርጋት ነህ? እንደ እነሱ ዩቱብ እየሰሩ አብረው ኢንተርቪው እየተደራረገው ሲላላስ፣ ሲጎራረሰ ህብረተሰብ ያየው ነገር አንደኛ ባህላችንን አታቅሉ፣ ሁለተኛ ሽምግልና መጫወቻ መቆለጃ አይደለም። እውነት ትንሽ አንዳንዱ ነገር የሚደብር ነገር አለና እኔ ያየሁት ምንድን ነው

እውነት ነውር ነው። ቤተሰብን ማክበር፣ አገሩን ማክበር፣ እንደዚህ ወግ ማድረግ የምትፈልገ ከሆነ መታገስ ነው። በቃ መታገስ፣ መላላሱን፣ መጎራረሱን፣ መተዛዘሉን፣ መተቃቀፍን ሮጋ አድርጉት። ጓደኝነት እኮ ያለ ነው። አንዳንድ ምንምን ወጣ ገባች ሆነ ነገረች እኮ እንደው አንድ እኮ ያለ እኮ ነው። አገሩ ይዩልን ይስማልን ካላችሁ በኋላ እንደገና ወግ ማድረጉንም ፈልጋቸ ሽምግልናንም ፈልጋቸ መተዛዘሉንም ፈልጋቸ ሁለት፣ ሶስት፣ አራት ነገረች አንድ ላይ መጣም እና ይሄ ሁሉ የሽማግሌው ግርግር ምንድን ነው ሁለት ሰው ይወቃል ሰሶ ሰው ይበቃል። እንደ ስርዓቱ እንደ ስርዓት እኮ ሰሶ ነው የሚላከው ሽማግሌ። በነገራችን ላይ ሌላው እን ማን እንትናን ዳግማ ፀሀየን ያየ በሳት ተይጫወቱ ማለት ስትጋቡ በሬት ይንቆጠቀጣል። እኔ እኮ ጉራ ገባኝ እኮ እኔ ስም መጥራት እየደበረ ነው እንጂ እኮ ብዙዎች እኮ ስንትና ስንት አርቲስቶች እኮ ስንት ጉድ አንዳንዱ በድብቅ በቃ አንቺን ላሽላሽ ተባብለውም እኮ በዛ ያቆማል። አንድ የባሰባቸውን ወደ አደባባይ የወጡትና ስንቱ አርቲስት ነው። ስሙን ጥራ እንዴ? ይደብረናል። ስትጋቡ መሬት ያንቆጠቀጣችሁ፣ መንገድ ያዘጋችሁ የለም እንዴ? መንገድ ያዘጋ ታገብኛለሽ ወይ ለማለት እኮ እንትና ኮ መንገድ አዘግታል። አ የጽ ህይወት ባል እና ብዙ ምናቀው ነገር ስላለ ግርግርን አታብዛ። አንደኛ ሁለታችም አግብታችሁ ፎታቻል የሚታቁ ነገር ነው። ስለዚህ

አሁን እኮ ሌላ ሰው ለማግባት እስኪሉ ከፍ አለኩም ግዴታ አደረጋችሁት። ይሄ አይሱዞ ያክል አበባ መስጠት ግዴታ አይደሉም። የፍቅር መጎለጫ አይደሉም፣ የፍቅር መጎለጫ አይደሉም። ስለዚህ ፍቅር በቃ ፍቅር ምንም አይፈልጉም። ፍቅር ፍቅር ነው። ፍቅር ኮተት፣ ቡትቶ፣ አበባ፣ ጨርቃጨርቅ፣ ቅጠላቅጠል፣ ሶፋ፣ እንትን፣ ፎቅ ቤት የሚፈልግ አይደሉም እና ትንሽ ወኮ በአበዛች ብሎዛ ስለቶን አደርክነ እንጂ ላቫቸው ቱቢሆነስ ታይታኒክ ነው። እኔ ፍቅራችሁን ባየበት በጣም አስቀንቶኛል። እኔ በጣም በጣም እንድጓጓ ነው ያደረጋችሁኝ፣ እንድጓጓ እንዲህ ያለው ሽምግልና እንዲህ ያለው ሰርግ። አሁን ሰርጉን ነው እኛ በጉጉት ምንጠብቅ። ግን ከዚህ በፊት እንደናንተ ያዋከብን በሙሉ ዛሬ ያሉበት ሁኔታ እናንተ ታውቃላችሁ፣ እኛ እናውቃለን። ታውቁታላችሁ እውነቱን ታውቁታላችሁ። እና ወከባ አታብዙብን። ከዚህ በፊት የፈጠራቸት ወከባ ብዙ አርቲስቶች ብዙ ወከባ ፈጥሮብን ደግሞ የሚጎርማቸው ሽማግሌዎች ራስ እኮ ሌላ ታሪክ ውስጥ እኔ አፌ ሎ ማስቆጠር ነው። እሱ እኮ ተናጋሪ ነው። ሙላሳብ ሎማስፋል ስለሆነ እኔ ይቁርብኝ፣ በቃ እዚህ ድረስ ካወራ ይበቃል። ይሄ ራሱ በጣም ከፍተኛ ሙቆኝነት ነው። ይሄ ነው ሀሳብ ነው ሀሳብ ሲሞቻችን ላይክ አድርግ ሼር አድርገን ቤተሰቦች የምትሰጡት ሀሳብ፣ አስተያየት ያዝናናኛልም፣ ያስቀኛልም ቀኛልም ብዙ ነገር ለማስተካከል ይረዳኛል። ከልቤ ከልቤ አመሰግናችኋለሁ፣ እወዳችኋለሁ። ፒስ